ልጁ ስለተመረጠ ጠላት ከልጆች ሁሉ መካከል እሱን ነው የምፈልገው። የልጁ ስም ሀምዛ ይባላል፣ ሀምዛ ይባላል። አሁን 13 ዓመቱ ነው፣ አሁን 13 ዓመቱ ነው። የሰባተኛ ተማሪ ነው። ሸምሱ ነህ? ሸምሱ ነኝ። ባለቤትህ እልፍነሽ ናት። ኢየሱስ የጌቶች ጌታ ነው። አሁን አንዳንድ ሰው እኮ ገንዘብ ተከፍሎ ነው የመጣው ድራማ አሰራችሁት ይላል። ለምን አንተም በዛ በኩል ከእኛ ቤት እየከፈልክ አትወስድም? እየከፈልክ ወስደ ድራማ አሰራ እሽ የምል ሰው ካለ እስር ቤት አይቼው ነው ፕሮግራሙ። የእግዚአብሔርን ኃይል ያየው ያየሁት እዛ ነው። ደህና አሁን እኔና አንተ በምስክርነት እንገናኛለን። በአንተና በቤተሰቦች ላይ የማውጀው ቃል አካል ይለብሳል። ያንተ ቤተሰብ ስድስት ነው፣ ስድስት ናቸው። እሺ፣ ከዚህ ሰው ቤት እግዚአብሔር ነብይ አስነሳለሁ አለ። ልጁ ስለተመረጠ ጠላት ከልጆቹ ሁሉ መካከል እሱን ነው የምፈልገው። የልጁ ስም ሀምዛ ይባላል። ሀምዛ ይባላል። ማን ነው የሚባለው? ሀምዛ ይባላል። አሁን 13 ዓመቱ ነው። አሁን 13 ዓመቱ ነው። የሰባተኛ ተማሪ ነው። ሸምሱነህ? ሸምሱ ነኝ። በሆነ ወቅት አንተንም ባለቤትንም በተመሳሳይ ጊዜ በበሽታ ተመታችሁ አልጋ ላይ ወደቃችሁ። እውነት ነው። ባለቤትህ እልፍነሽ ናት። እልፍነሽ ናት። አንተ በምትኖርበት አካባቢ የሚኖሩ መተተኞችና ደጋሚዎች ያንተን ሰፈር ለቀው ይወጣሉ። አሜን። አስማተኞች ሻንጣቸውን ይዘው ይወጣሉ። ኢየሱስ የጌቶች ጌታ ነው። አሁን አንዳንድ ሰው እኮ ገንዘብ ተከፍሎ ነው የመጣው፣ ድራማ አሰራችሁት ይላል። ለምን አንተም በዛ በኩል ከእኛ ቤት እየከፈልክ አትወስድም? ከቻልክ እየከፈልክ ወስደህ ድራማ አሰራ። እሺ የሚል ሰው ካለ አሁን እንደዚህ አይነት የሚሉ ሰዎች አሉና፣ አንተ ስንት ተከፍሎ ነው እዚህ የመጣው? ማንም አልከፈለኝም። እስር ቤት አይቼው ነው ፕሮግራሙ፣ ከእስር ቤት ነው የተረዳሁት። እስር ቤት ሆኜ የእግዚአብሔርን ኃይል ያየው ያየሁት እዛ ነው። ስለዚህ ማንም የከፈለ ሰው የለም። ማንም አልከፈለኝም። ደህና አሁን እኔና አንተ በምስክርነት እንገናኛለን።